በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእሑድ ድርሳነ ማሕየዊ በአብ በወልድ በመንፈስ ቅዱስን በማመን በዕለተ እሑድ የሚነበብ የሚጸለይ ሰውን ሁሉ የሚወድ ዓለሙን ሁሉ የሚያድን የጌታችን የሞቱና የመከራውን ነገር የሚናገር መጽሐፍ ይህ ነው። በሰርክም ጊዜ ጌታችን ኢየሱስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ አምስቱን ሰዓት ፈጸመ። በሕይወቱ ከቀትር እስከ ዘጠኝ ሰዓት በሞቱ ከዘጠኝ ሰዓት እስከ አስራ አንድ ሰዓት ተሰቅሏልና ከዘመዶቹም ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንድ ስንኳ ከመስቀል የሚያወርደው አላገኘም። አይሁድም ከመስቀል የሚያወርደው ሰው እንደሌለው ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑት። የጌታችን ኢየሱስ ጠላቶቹ በስተዋልና ስለ ክፉ ሥራቸው ስለ ነቀፍኳቸውና ምስክር ስለ ሆንኩባቸው እኔን ዓለም ወይም ሰው ይጠላኛል ብሎ እርሱ በሕይወቱ እንደተናገረ ዳግመኛም እኔን የጠላ አባቴን መጥላቱ ነው ብሏልና፣ ሌላ ሰው ያልሰራውን ሥራ ያልሰራ ሁላችሁ ሲሆን በዳኑ ነበር እዳም ባልሆናቸውም ነበር። ዛሬ ግን አዩኝ፣ እኔንም አባቴንም ጠሉ። በከንቱ ጠሉኝ ብሎ በኦሪታቸው የተጻፈው ይደርስ ይፈጸም ዘንድ፣ ጲላጦስም አይሁድን እኔስ በሕይወቱም በስቅለቱም በሞቱም ጊዜ ይህን ያህል ተአምራት ያሳየም የእግዚአብሔር ልጁን ሥጋውን በእሳት አላቃጥልም አላቸው። በእለተ አርብ ምሽትን በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስን ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስን ሥጋ ስጠን፣ የመጣበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስን ሥጋ ስጠን ከመስቀልም ላይ አወርደን ገንዘን እንቅበረው ብለው ለመኑት። ጲላጦስ ሜን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን፣ ጨፍራውን ጠርቶ የኢየሱስን ሥጋ ስጣቸው ብሎ አዘዘ። ሊህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውንም የብረት ችንካር ከእጆቹና ከእግሮቹ ከደረቱም ነቅለው አወጡት። ከመስቀሉም ጋር የታሰረበት የወገቡን ገመድ ፈቱ። ከዚህ በኋላ ጌታችን ኢየሱስን ከመስቀል ላይ ያወረዱት ከመስቀልም ባወረዱት ጊዜ በደሙና በአጥንቶቹ በቁስሉ ፈጽሞ ሳይነዋወጥ ተኛ። ስለኛ በሞት አይኖቹ እንደተሸፈኑ ባዩ ጊዜ፣ ስለኛ ጆሮቹም በሞት እንደተዘጉ ባዩ ጊዜ፣ ስለኛ በሞት አንደበቱ ዝም እንዳለ ባዩ ጊዜ፣ ስለኛ እጆቹና እግሮቹን እንደታሰሩ ባዩ ጊዜ፣ ሞትን ድል የምትነሳ ጌታ ሆይ ተኛህን ሞትስ ባንተ ላይ እንደምን ሰለጠነ እያሉ አለቀሱ። ከሞተም በኋላ በሦስተኛው ሰዓት ሕያው እንደመሆኑ የጌታችን የኢየሱስ አይኖቹ ያን ጊዜ ግልጽልጽ አሉ። አይኖቹም በተገለጡ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በድን በሰሙት በሦስቱ ምስጋናዎች አመሰገኑት። እርሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት አይኖቹ ተሸፈኑ። ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባለበሰው አዲስ ግምጃ ሻሽ ገነዙት። በሚገንዙት ጊዜ እንዳይወድ ስርዓት ከሽቱና ከከርቤ ጋር በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከ እንደ መጣህ እናምናለን ያለው ነው። እግዚአብሔር በህልውና ሳለ ከአንተ በቀር አንተ የምትሠራውን ሌላ ሰው የሚሰራ የለም። ጌታችንም የሞቱና የስቅለቱን ነገር ገለጠለት። ሙሴ የምድራርቤን በበርሃ እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በእርሱ ያመነ ሁሉ እንዳይጎዳ ለዘላ አለሙ ይድናል እንጂ እግዚአብሔር አንድ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ድረስ ይህን ዓለም ወዶታልና በእርሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ እንዳይጎዳ። እግዚአብሔር በዓለም ይፈርድ ዘንድ ልጁን ወደዚህ ዓለም አላከውምና፣ ዓለሙን ያድነው ዘንድ ነው እንጂ በስሙ ያመነ እንዳይፈረድበት። በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስን ቀበሩት። በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስን ቀበሩት። ዮሐንስም ጌታችን ኢየሱስን ከሰቀሉበት አቅራቢያ የተክል ቦታ አለ፣ በዚህም በተክል ቦታ ሰው ያልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ ዓርብ ጊዜው መሽቶ ነበርና መቃብሩን በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላቅ ደንጊያ ገጥሞት ሄዱ። ያም ቀን ለቀዳሚት አጥቢያ ዓርብ ማታ ነበር። ከገሊላ የተከተሉት ሴቶችም ሥጋው እንደምን እንደ ተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምንም እንደወሰነውና እርሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደ ተወሰነ ተመለከቱ። ዮናስ በአንበሪ ወይም በጉማሬ ወድ ሦስት መዓልት ሦስት ሌሊት እንዳደረ የሰው ልጅም በመቃብር ሦስት መዓልት ሦስት ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩም ሙስና መቃብርን አጠፋለን። ከዚህ በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሄደው መማለጃ መቶ ሰላሳ ሦስት ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወቱ ሳለ በሶስተኛው ቀን እነሳለሁ ያለውን ቃል አሰብን፣ አሁንም መቃብሩን እስከ ሶስት ቀን ጠብቁ ብለህ እዘዝ አሉት ደቀ መዛሙርቱም ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ቀደመች በደሉ የዋለኛይቱ በደሉ የከፋጅ ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮች ተቀብላችሁ እናንተ እንዳወቃችሁ ሂዱ፣ መቃብሩን አስጠብቁ አላቸው። የካህናት አለቆችና ፈሪሳውያንም ወታደሮችን ይዘው ዘጠና ዘጠኝ በሚሆን መቆለፊያቸው መቃብሩን ቆለፉ። አራቱም ሹማምንቶች ከአራት መቶ ጭፍራ ጋር የጌታችን የኢየሱስን መቃብር እስከ ሦስት ቀን ድረስ እየጠበቁ ተቀመጡ። ሞትን ያጠፋ ሞትን ድል የነሣ ጌታችን ኢየሱስ ግን አይሁድን ይህን ቤተ መቅደስ አፍርሱት እኔ በሦስተኛው ቀን አነሣዋለሁ እንዳላቸው በእውነት በሦስተኛው ቀን ከሙታን ተለይቶ ተነሣ። አንበሳ ከተኛበት ፈጥኖ እንዲነሣ፣ ወይን ጠጥቶ የሰከረ ኃይለኛ ፈጥኖ እንዲነሣ፣ በመንፈስ ቅዱስና በአባቱ ኃይል በራሱም ሥልጣን ፈጥኖ ተነሣ። የሞት ቁራኝነትን አጠፋ፣ ሞት ሊይዘው አይችልምና የተገነዘበትንም ልብስ ትቶ ልብሰ መንግሥቱን ለብሶ ተነሳ። በተወለደም ጊዜ የእናቱን ማኅተመ ድንግልና እንዳለወጠ በትንሣኤውም የመቃብሩን ቁልፍ አልከፈተም። በተገነዘበትም ልብስ የመቶ አለቃውን አይን አዳነም፣ የሞተውንም ሰው አስነሳ። በመቃብሩን ጲላጦስ በውስጡ በቀበረው ጊዜ ፈያታዊ ዜማን አስነሳው። ወደ ማታም ጌታችን ኢየሱስ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ። ያረጋጋቸውና ደስ የሚያሰኛቸው ዘንድ ጌታችን ኢየሱስም ቸራላችሁን፣ አትፍሩ፣ አደንግጡ፣ እኔ ነኝ አላቸው። እነርሱ ግን ምትሐት የታያቸው መስሏቸው ፈጽሞ ፈሩ። ጌታችን ኢየሱስም ደቀ መዛሙርቱን ምን ያስደነግጣችኋል? እንደዚህ ያለ ሀሳብ በልቡናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳሳችሁ እዩው ለምታት በኔ እንደምታዩት ሥጋ አጥንት የለውምና። ይህን ብሎ የተወጋ ጎኑን የተቸነከሩ እጆቹንና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛም ቸራላችሁን አባቴ እንደላከኝ እኔም ልካችኋለሁ አላቸው። ይህንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችሁላቸው ይቀርላቸዋል፣ ይቅር ያላላችሁላቸውንም አይቀርላቸውም አላቸው። በስምንተኛው ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸራላችሁን አላቸው። ቶማስንም እጄን አምጣ እጄንም ጎኔንም ዳሰዬ አለው እመን እንጂ አትጠራጠር አለው። ያንንም የጌታን ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋቱን ቦታ አየም። ቶማስም በዳሰሰው ጊዜ ከመለኮትነቱ እሳትነት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስንም አየኸኝና አመንከኝን? ደጋግጎቹ ሳያዩኝ የሚያምኑብኝ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራትን አደረገ። ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባሕሪ ልጁ እንደሆነ ታምኑ ዘንድ ነው፣ በእርሱ ስም አምናቸው የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ አርባ ቀን ድረስ ተቀመጠ። በአርባኛውም ቀን በብሩ ደመና በሰረገላ ብርሃን በመላእክት ምስጋና በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ ዘጠኝ ቀን አስተማረም። በመጀመሪያዊቱ ቀን መላእክት ተገዙለት ሰገዱለትም። በሁለተኛውም ቀን መላእክት ሰገዱለትም አመሰገኑትም። በሦስተኛውም ቀን አጋዕዝት አመሰገኑት ሰገዱለትም። በአራተኛውም ቀን መኳንንት አመሰገኑት ሰገዱለትም። በአምስተኛው ቀን መናብርት አመሰገኑት ሰገዱለትም። በስድስተኛውም ቀን ኃይላት አመሰገኑት ሰገዱለትም። በሰባተኛውም ቀን ሊቃናት አመሰገኑት ሰገዱለትም። በስምንተኛው ቀን ሱራፌላ መሰገኑ ሰገዱለትም። በዘጠነኛው ቀን ኪሩቤላ መሰገኑ ሰገዱለትም። በማረጉም የሰማይን ጎዳና ጠረገልን፣ የሰማይንም በር ከፈተልን። በአስረኛውም ቀን በአባቱ ቀኝ በሎል ዙፋኑ ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና፣ መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛም በጌትነቱ በአባቱም ጌትነት ይመጣል። በመንፈስ ቅዱስም ጌትነት ይመጣል። ብዙ የብዙ ብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከሸዋኪሉም ጋር በተወጋበትም ጦርም ጋር ሐሞትም ከጠጣበትም ጋር የተቸነከሩ የእጆቹም የእግሮቹም ደም እየፈሰሰ የተወጋ ጎኑም ደም እየፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለው። እመቤቴ ማርያም አንቺንም እማልድሻለው፣ ቃል ኪዳንም ግቢልኝ ልሻለው በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የእሑድ አርኬ መስቀልን ታግሰ በመስቀል ላይ አምስት ሰዓት የቆየ ክርስቶስ በሕያው ሥጋህና በሞተ ሥጋ ለአይሁድ አርባ ዘመን እንደሰጠ የንስሐ ዕድሜ ስጠኝ፣ በድንገትም አትግደለኝ። ክርስቶስ ወይ በፍቅር ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋን ለማውረድ ለመኑ። ባወረዱም ጊዜ በምስጋና ቃል ከመስቀሉ ወርዶ ለሁሉ ሕይወትን አደረጋሉ። በዋግራ ሽቱና በከርቤ ገርዜም በሚባል ልብስም ሙታን እንደሆኑ እንዳይውድ ሕግ የገነዙ የታመነ ሟሽ ስትሆን ዓይኖቼን የገለጥ ከፈጣሬ ክርስቶስ ሆይ በምዕራብ ቦታ ታስቀምጠኝ፣ ኩነኔና ደይን በዚያ የተዘጋጀ ነውና፣ ሁለት የሆኑ የኦሪ ጻድቃን በታች ወዳለ ወደ መሬት አወርደው የቀበሩ በዮሴፍ ተክል ቦታ የታነፀ መቃብር ሦስት ክንድ ሲሆን እንዴት ቻለ? እስከ ትንሣኤስ ድረስ በውስጡ እንዴት ተኛ? የሚያስፈራ የአንበሳ ልጅ በኃይሉ እንዲነሳ ከጣፈጠ ከወይኑ መጠጥም የተነሳ ነው እንደነቃ በሰላም ከሞትክ በኋላ የተነሳ ደም በደም ይነጻልና ቤቱ በሽተኛ የምሆን የኔ ባሪያን ደም በደም አንጻ በታላቅ ምስጋና ርክ የሚያቃጥል የአየር እሳትን እርገትን ያልከለከለ በአራተኛ ሰማይ ውስጥ የምትኖር ክርስቶስ ባለቀስከው ለቅሶ ሀገርን ባያት ጊዜ በደለኛ ሰው የምሆን እኔን በማያነሳ ጠበኝ ከኃጢአት ማንጻኝ ፍጹም በሆነ በመንፈስ ቅዱስ ቀኝ ሳለ በግራ አይደለ በተለየ አብ ቀኝ የተቀመጥክ አቤቱ ዓለም እንደሚሰጥ አሰጥምና የሥጋና የነፍስ መድኃኒትን ዛሬ ስጠኝ። በአንተ ምስጋና፣ በአብ ምስጋና ኗሪ በሆነ በመንፈስ ቅዱስ ምስጋና፣ በብዙዎች መላእክት ምስጋና የምትመጣ መስቀል ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በሥጋዬ፣ ህይወቴም ላይ ጥፋትና አታሳየኝ። ፈጣሪ ሆይ በብዙ መመታት ቁጥር ለአንተ ምስጋና ይገባል። ፈጣሪ ሆይ በብዙ መጸፋት ቁጥር ለአንተ ምስጋና ይገባሃል። ፈጣሪ ሆይ በብዙ መገረፍ ቁጥር ለአንተ ምስጋና ይገባሃል። ፈጣሪ ሆይ በብዙ መከራ ቁጥር ለአንተ ምስጋና ይገባሃል። ሞትን የተቀበልክ ንጉሴ ሆይ ለአንተ ምስጋና ይገባሃል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስረይልኝ፣ በደሎቼን ማጥፋ፣ የእኔ የባርያን የዕለት ጠላቶቼንና ጥንተ ጠላቶቼን አስታክስልኝ። ለዘላለሙ በእውነት ይሆን ይሆን በእውነት ይደረግልኝ።